አክብሮታይ ሰላምታችን በያላችሁበት ይድረስ፣ የተወደዳችሁ የኢትዮ ፎረም ቤተሰቦች እነሆ ሁለቱን ዘገባዎቻችንን ከዚህ እንደሚከተለው ማቅረብ ጀመርን። አበይት ነጥቦቹን በቅድሚያ ጠቅላይ ሚኒስትር አብይ አህመድ ለቄሮ የገቡት ቃል ከሽፏል ሲል የዜና ወኪሉ ዘግቧል። የኦሮሞ ወጣቶች የቀይ ባህር ዳርቻ ስደትና በሀገራቸው የገጠማቸውን ፈተናም አብራርቷል። ከዚህ ጋር የተያዘ ሰፋ ያለ መረጃ ተዘጋጅቷል። በአማራ ክልል የሜካናይዝድ ኃይል ጭምር በማሰማራት የሚደረገው ውጊያ እንደቀጠለ ነው። የፋኖ ኃይሎች በርካታ ያገዛዙ ኃይሎችን የደመሰስንበትን ውጊያ አድርገናል ሲሉ፣ የመከላከያ ሰራዊቱ ደግሞ ብሬን ጭምር የማረኩበትን እርምጃ ወሰድኩ ይላል። ታደምጡታላችሁም። ግብጽ ኢትዮጵያ ላይ በማነጣጠር በቀይ ባህር ጉዳይ ላይ የምትፈጽማቸው ስምምነቶች እንደቀጠሉ ናቸው። ጅቡቲ አብይ አህመድን በተቀበለች ልክ ባንዶሩ ኢትዮጵያን ዜጎችን ለማስወጣት በዛተች ደግሞ በማግስቱ አብዱል ፈታል ሲሲን አስተናግዳለች። ሰሙታላችሁም። በጄኔራል ታደሰ ወረዳ አስተዳደር ላይ ፓርቲዎቹ ተቃውሟቸውን አቅርበዋል። የተመሰረተው ጊዜያዊ አስተዳደር ወደ ስልጣን የመጣው በጉልበት ነው ብለው እንደሚያምኑም ገልጿል። ሌላኛው መረጃችን ነው። ቱርክ በተደጋጋሚ የመሬት መንቀጥቀጥ እየተመታች ነው። ትናንትና ዛሬ በኢስታንቡል ጭምር ባጋጠመ የመሬት መንቀጥቀጥም 230 በላይ ሰዎች መጎዳታቸው ተነግሯል። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህን እና ሌሎችን መረጃዎችን ታደምጣላችሁ። ሰናይ ቆይታ ይሆንላችሁ። ጠቅላይ ሚኒስትር አብይ አህመድ ለቄሮ የገቡት ቃል ከሽፏል ሲል የዜና ወኪሉ ዘግቧል የኦሮሞ ወጣቶች የቀይ ባህር ዳርቻ ስደትና በሀገራቸው የገጠማቸውን ፈተና አብራርቷል። ዘኒው ሁማኒታሪያን የዜና ተቋም በእርግጥ ከአስር ዓመታት በፊት ለለውጥ ያመፀው የኦሮም ወጣት ቄሮ ጥያቄዎች የትገቡ ሲልም ይጠይቃል ጠቅላይ ሚኒስትር አብይ አህመድ በአመጽ ወደ ስልጣን እንዳመጧቸው የሚገልጿቸውን ቄሮዎችና ፋኖዎችን ጥያቄዎቻቸውን መመለስ ብቻ ሳይሆን የነሱ የሆነ ብልጽግና የተባለ ፓርቲ መሰረታቸውን ሐውልትም እንደሚያቆሙላቸው ቃል ገብተው ነበር። ቄሮዎች፣ ፋኖዎች እንኳን ደስ ያላችሁ፣ የታገላችሁበት ፓርቲያችሁ ተመስርቷል። ድርጅታችን የፋኖንና የቄሮን ትግል የሚያስታውስ የተግባር ማስታወሻ እንደሚያስቀምጥ ሳበስርላችሁ በታላቅ ደስታ ነው። አሁን ላይ እነዚህ ወጣቶች ላይ ጦር ዘምቷል። አማራጭ የስራ እድላቸው ውትድርና ሆኗል። ዘኔው ሁማኒታሪያን የቄሮ እንቅስቃሴ ለውጥ እንዲመጣ ሲያደርግ በርካታ ተስፋዎችን ሰንቆ ነበር ይላል። ነገር ግን የኦሮሚያ ክልል ወጣቶች ብቻ ሳይሆን በሀገሪቱ በርካታ ወጣቶችም ስራ እጦትና አለመረጋጋት እየፈተናቸው ነው። በኢትዮጵያን በተለይም ከትግራዊ ጦርነት በኋላ የኑሮ ውድነት ተተኩሷል። በኦሮሚያ ክልል እየተደረገ ያለው ውጊያም ሌላ ፈታኝ ሁነት ተፈጥሮባቸዋል። አብይ ለቄሮ ቃል ገብተው ነበር። ነገር ግን ከሰባት ዓመታት በኋላ ያቃል ተኗል እያለም ይቀጥላል። በክልሉ በትናንሽ ከተሞች ስራ የለም፣ እስር ቤቶች በወጣቶች ተሞልቷል፣ ሙስና ከቁጥጥር ውጭ ሆኗል፣ በድምሩ ተስፈኝነት ተመናምኗል ሲሉ በፍሎሪዳ ዩኒቨርሲቲ ፕሮፌሰር እንደነገሩትም አትቷል። እናም ለወጣቶች የመውጫ መንገዱ ስደት ሆኗል የሚለው የዘገባ ምንጩ ዛሬ ላይ በርካታ ቄሮች ከአስር ዓመት በፊት ያደረጉት አመፅ ትርጉም አልባ ሆኖባቸው ተቀብሏቸዋል ሲልም ነው ያከለው። በኮፈል ያሉ ወጣቶች ተወካይን አነጋግሮ የተሰጠው ምላሽም ቄሮዎች ቤተሰቦቻቸውንም ራሳቸውን መደገፍ አይችሉም፣ እናም ያላቸው ምርጫ መሰደድ ሆኗል የሚል ነው። በርካታ የኦሮሞ ወጣቶች የምስራቁ መንገድ የሚባለውን አደገኛውን የስደት መንገድ ልክ እንደ ሌሎች ኢትዮጵያን ይመርጣሉ ሲልም ገልጿል። ቀይ ባህርን ገልፈ ኤደንን በማቋረጥ የመን በመሻገር ሳውዲ አረቢያ መግባት የሚል በዚህ አደገኛ መንገድ አምና 558 ሰዎች በአመዛኙ ሰጥመው መሞታቸውንም ይገልጻል። ጀልባዎች ተገልብጠው አሊያም አዘዋዋሪዎች በጉዞ ላይ እያሉ ወደ ባህሩ ወርውረዋቸው የሞቱ ወጣቶችንም በመጥቀስ በፈረንጆቹ 2023 ወደ መቶ ሺህ የሚጠጉ ስደተኞች ወደ የመን ከአፍሪካ ቀንድ ተነስተው ተሰደዋል ሲል የሚጠቅሰው የአይኦኤም መረጃ ከነዚህ ውስጥ 95 በመቶዎቹ ኢትዮጵያውያን ስለመሆናቸውም ያብራራል። ባለፈው የፈረንጆቹ ዓመት ይላል የአይኦኤም ሪፖርት 2 34,000 ኢትዮጵያውያን የቀይ ባህር መስመርን ተከትሎ መሰደዳቸውንም ዘግቧል። በጅቡቲ የመን በኩል የሚደረገው ፍልሰት የጸጥታ ቁጥጥሩና የሚፈጸሙ ግድያዎች መበራከትን ተከትሎም ከቅርብ ጊዜ ወዲህ ደግሞ በሶማሊያ ቦሳሶ ወደብ ፑንትላንድ በኩል የሚደረገውን እያበራከተ መምጣቱንም ያስቀምጣል። ከኮፈሌ አካባቢ ብቻ በዓመት 10 ሺ የሚሆን ሰው እንደሚሰደድ ከአካባቢው አስተዳደር መረጃ እንዳገኘም ነው የገለጹም። በኦሮሚያ ክልል ወጣቶች አሁን የሚሉትን እኒሁ የአካባቢው አስተዳዳሪ ሲናገሩም ወደ ሳውዲ እሄዳለሁ ካልሆነም እቀበራለሁ የሚል ትርጉም ያለው ኦሮምኛ አባባልን በመጠቀም ነው። ይህን የሚሉት የብልጽግናው ሰዎች ወደ ሳውድ አረቢያ መሰደድ ቀርቶ አውሮፓ ወደ እኛ ይሰደዳል የሚል ቃልን ከሰባት ዓመት በፊት የገቡላቸው ወጣቶች ናቸው የኢትዮጵያ ወጣቶች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 በአማራ ክልል የሜካናይዝድ ኃይል ጭምር በማሰማራት የሚደረገው ውጊያ እንደቀጠለ ነው። የፋኖ ኃይሎች በርካታ ያገዛዙ ኃይሎችን የደመሰስንበት ውጊያ አድርገናል ሲሉ የመከላከያ ሰራዊቱ ደግሞ ብሬን ጭምር የማረኩበት እርምጃ ወሰድኩ ይላል። በክልሉ በበዓል ሰሞን ጭምር በአንዳንድ አካባቢዎች የተደረጉ ውጊያዎችና የተፈጸሙ ጥቃቶች የጦርነቱን አስከፊ ገጽታ የሚያሳዩ ናቸው። በጎጃም እናርጅና እናውጋ የተፈጸመ የድሮን ጥቃትን ተከትሎም የገደብ ከተማ ኗሪዎች በየቤቱ ድንኳን ጥለው ነው ፋሲካን በሀዘን ያሳል አሳለፉት የፋኖ ይዞታዎች ያሏቸው ቦታዎች ላይ አገዛዙ የሚያደርገው ዘመቻን ተከትሎ በርካታ ሰዎችም ከቤታቸው ውጭ ሆኖ በዓል አልፏል። በጃዊ ጃ ሂማላ በሚባል አካባቢ መኖሪያቸውን ትተው ተፈናቅለው በዓልን በዛፍ ስር ያሳለፉት እነዚህ ነዋሪዎች ደግሞ ጥቂት ምሳሌ ናቸው። በአንድ ወቅት ወደ አማራ ክልል ተጉዘው ጀነራል ዘውዱ በላይ በረሃብ ህዝቡ እየተፈናቀለ ነው፣ በጥይት ማናፈናቅለው ማለታቸውም ይታወሳል። በቃ አንዱ ይነሳ እናሸንፋለሁ ይላል፣ አንዱ ይነሳል፣ ምናምን መፈክር ያሰማል። ፋይናሊ መግባባት ያቅታል። ይህ ህዝብ ከችግር እናውጣ፣ ይህ ጥይት የሚባል አይስማም። በረሃብ በድርቅ ከሚሰደደው በላይ እንደገና በጥይት እንዳይሰደድ ፕሊዝ። ነገሩ እርሳቸው እንዳሉት ሳይሆን የሚያዙት ሰራዊት እንዲህ ነዋሪዎች ይፈናቀሉ ዘንድ ምክንያት እየሆነ መቀጠሉ ነው። በዚሁ በጃዌ ዛሬ በሜካናይዝድ ኃይሉ ጭምር የታገዘ ውጊያ መደረጉም ተሰምቷል። የአየርና የከባድ መሳሪያ ጥቃቶች ነበሩም ተብሏል። የደረሰው ሰብዓዊ ጉዳት በውል ባይታወቅም የፋኖ ኃይሎች በደርዘን የሚቆጠር የመንግስት ኃይል ላይ ሰብዓዊ ኪሳራ ደረስን ይላሉ። በዚሁ ከጎጃም በአዌ ጃዊ ቀጠና እስከ ሱዳን ድንበር አካባቢ ቋራ ያለው ስፍራም የድሮን ቅኝትና የጠንካራ ውጊያ ማዕከል ሆኖ ወራትን እየተሻገረ ነው። ትናንት በጎጃም ሉማሜ ከተማ የወረዳ አስተዳደር ጽፈት ቤት አካባቢን ጨምሮ ጠንካራ የተኩስ ልውጥ እንደነበር ሲሰማም በሰሜን ጎንደር ዳባት አቅራቢያም የሚሊሻና አድማ ብተን አባላት ጋር ውጊያ መደረጉ ተነግሯል። በጎጃም ቀጠና ቴሌልና በሰሜን ሸሬ ማቀጠናም እንዲሁ ከሰሞኑ 350 የፋኖ ኃይሎችን ገደልኩ ያሉ የመከላከያ ሰራዊቱ ደግሞ በጎጃም በነፍስ የሳር ምድር ወረዳ ባካሄዱ ዘመቻ ሰብአዊና ቁሳዊ ኪሳራን አደረሱ ብሬኑም ጨምሮ ሌሎች መሳሪያና ተተኳሽንን በቁጥጥር ስር አዋል አልኩ ብሏል። እነዚህ የሁለቱ ወገን ሪፖርቶች የክልሉ የጦርነት ማዕከል ሆኖ የመቀጠሉ ማሳያዎችም ናቸው። ግብጽ ኢትዮጵያ ላይ በማነጣጠር በቀይ ባህር ጉዳይ ላይ የምትፈጽማቸው ስምምነቶች እንደቀጠሉ ናቸው። ጅቡቲ አብይ አህመድን በተቀበለች ባንዶሩም ኢትዮጵያን ዜጎችን ለማስወጣት በዛተች ደግሞ በማግስቱ አብዱል ፈታል ሲሴን አስተናግዳለች። የካይሮ አስተዳደርም ኢትዮጵያን በጎረቤቶቿ መክበቡን ቀጥሏል። የብልጽግናው ሰዎች ደግሞ ነገሩን አቃለው የከበበንማ ጠላት ሳይሆን ወዳጅ ነው ሲሉ ነው የሚደመጡት። እና ማን ነው የከበበን? የከበበንማ ወዳጅ ነው ፊልድ ማርሻሉ ከዚህ በፊት በይፋ ታሪካዊ ጠላታችን ናት ሲሉ የገለጿት ግብጽ የብልጽግናውን የዲፕሎማሲ ክሽፈት ተከትሎ ጎረቤት ሀገራትን እያሰባሰበች ነው። እንኳን ኢትዮጵያን ዜጎችን ማባረር ኢኮኖሚያዊ ውህደትን ትጠይቅ የነበረችው ጅቡቲም አሁን ላይ የካይሮ ሹማምንትን እየተቀበለች ስለ ባህር በር ውል እየፈረመች ነው። እንደ ሀገር የመቆም ምክንያት አድርጋ ኢትዮጵያን ትቆጥር የነበረችው ሶማሊያም በብልጽግናው ዘመን ኢትዮጵያን ወራሪ በሚል ፕሮፓጋንዳና ወደ ካይሮ በሚደረግ ምልልስ ነው ተጠምዳ የከረመችው። ዓለም ያገለለውን የሻቢያውን አገዛዝ ከተደበቀበት ያወጡት ጠቅላይ ሚኒስትሩ አሁን አልሲሲን አስመራ ጠርቶ ቀይ ባህር ላይ ያተኮረ ፊርማን የሚፈጽም የጸረ ኢትዮጵያው ጥምረት አካል ይሆን ዘንድም አድርገውታል። ለህዳሴው ግድብ ማሽነሪ ልካ ቦንድ ገዝታ ጭምር ድጋፏን ገልጻ የነበረችው ሱዳን በብልጽግናው አገዛዝ የዲፕሎማሲ ስህተት የህዳሴው ግድብ ላይ ከካይሮ ጎን ቁማም፣ በግድቡ ላይ ክስ የምታቀርብ የኢትዮጵያ ግዛቶችንም የምትወር ወዘተ ሆናለች። ኬንያም፣ ደቡብ ሱዳንም፣ ጅቡቲ ሽም ሱዳንም በኢትዮጵያ ግዛት ውስጥ ኢትዮጵያ ላይ ዘመቻዎችን የከፍቱ ዘንድ ያገኙት ፈቃድም የሚታወቅ ነው። ከሰሞኑ ከኢትዮጵያ ብቸኛ መተንፈሻ ጅቡቲ ጋር በተያያዘ የሚወጡ መረጃዎችም የእነዚህ ሁነቶች ቀጣይ ክፍል ይመስላሉ። ልክ የዛሬ አንድ ወር ጠቅላይ ሚኒስትር አብይ አህመድ ብርጋዴል ጀኔራል ዱሬሳ ደገፋን የደህንነት ሹሙ ሬድዋን ሁሴንን ባካተተው ልኡካቸው የአፋር ክልል ርዕሰ መስተዳደር አወል አርባም የሶማሌያ ክልላቻቸው ሙስጠፋ መሐመድን ጨምሮ አህመድ ሺዴና አደም ፋራህን ወደ ጅቡቲ ይዘው ተጉዞ ይዞ ነበር። የተደረሰ ስምምነት፣ የተደረገ ንግግር ምንነት ላይ የተባለ ነገር ሳይኖር ጅቡቲ በአስር ሺዎች የሚቆጠሩ ኢትዮጵያን ሀገር የለቃችሁ ውጡ የሚል አዋጅም አወጣች። ትናንት ደግሞ የግብፁ ፕሬዚደንት አብዱል ፈታህ አል ሲሲን ተቀብላለች። ግብጽና ጅቡቲ የቀይ ባህርና የኤደን ባህረ ሰላጤ የአስተዳደርና የጸጥታ ጉዳይ የውሃ አካላቱን በሚጎራበት ሀገራት ብቸኛ ኃላፊነት እንደሆነ መስማማታቸውን የገለጹት ደግሞ ፕሬዚደንት አብዱል ፈታህ አልሲሲ ናቸው። ሁለቱ መሪዎች ቀጠናዊ ጉዳዮች ላይ መነጋገራቸውን የገለጹት የጅቡቲው ፕሬዚደንት እስማኤል ኦመር ጌሌ ደግሞ በዚህ ንግግርም የሶማሊያ ና የሱዳን ጉዳይ መነሳቱን ጠቅሷል። እንደ ፕሬዚደንት እስማኤል ኦመር ጌሌ ገለጻ ከሆነ ሁለቱ መሪዎች የተጋሩት ሌላኛው ቀጠናዊ ጉዳይ የቀይ ባህር አጀንዳ ሲሆን ሁለቱ ሀገራት የባህርና ቀይ ባህር ና ኤደን ባህረ ሰላጤን የሚያገናኘውን የባብል ኤልማንደብ የባህር ወሽመጥን በተመለከተ ንግግር ማድረጋቸውን ማረጋግጧል። ወሳኝ የዓለም አቀፍ ንግድ መተላለፊያ በሆነ ቀይ ባህር ነፃ የባህር ንግድ እንቅስቃሴ እንዲኖር ለማስቻልና የባህሩን መረጋጋት ለማረጋገጥ የሚያደርጉትን ትብብር ለማጠናከር እንደተስማሙም የጅቡቲው ፕሬዝደንት ገልጿል። የግብፁ ፕሬዝደንት አብዱል ፈታህ አልሲሲ በበኩላቸው አፍሪካ ቀንድና የቀይ ባህር ቀጠና ወቅታዊ ሁኔታን በተመለከተም ከጅቡቲው አቻቸው ጋር ሰፊ ውይይት ማድረጋቸውን አንስተው ሁለቱ ሀገራት በቀይ ባህር ላይ የሚያጋጥሟቸውን የጋራ ችግሮች በተመለከተ መግባባት መደረሱን ነው የጠቀሱት። ከፕሬዚደንት ጋር የተስማሙበት ነጥብ ሲገልጹም በመስመሩ የሚቃጣን ማንኛውን ደህንነትና በነፃነት የመጓዝ አደጋዎችን በማያሻማ ሁኔታ እንደምንቃወም ማረጋገጥ በሚል ነው። በጄነራል ታደሰ ወረደ አስተዳደር ላይ ፓርቲዎቹ ተቃውሟቸውን አቅርቧል። የተመሰረተው ጊዜያዊ አስተዳደር ወደ ስልጣን የመጣው በጉልበት ነው ብለው እንደሚያምኑም ገልጿል። ፕሬዚደንት ሌትናንት ጄነራል ታደሰ ወረደም አዲሱ ካቢኔያቸው ስራ መጀመሩን አስመልክቶ በቅርቡ በሰጡት መግለጫ ትግራይ ከገባችበት የአሸናፊና ተሸናፊ የፖለቲካ ቅኝት አዘቅት መውጣት አለባት ያለን ጊዜ አንድ አመት ብቻ እንደመሆኑ ደግፉንና የተሻለ የሽግግር ጊዜ ይኖረን ሲሉ ጥሪ አቅርበው ነበር። የቀድሞ የጊዜያዊ አስተዳደሩ ፕሬዚደንት ሁኔታ አቶ ጌታቸው ረዳ የምስጋና መርሃ ግብር ለማዘጋጀትና የእርቅ መድረክን በክልሉ ለማሰናዳት ዝግጅታቸውን መግለጻቸውም ይታወሳል። ይሁን እንጂ ከተለያዩ አካላት ፕሬዚደንቱ በፈረሙት የስምንት ነጥቡ ሰነድ የሚሆን ካቢኔያቸው ላይ ትችቶች መቅረባቸው ቀጥሏል። ጄኔራል ታደሰ ወረደ አብይ ባስፈረሟቸው ሰነድ ላይ የምክክር ኮሚሽኑ የትግራይ ስራን የተመለከተው አንዱ እንደሆነም አንስተው ነበር። በትግራይ የሚንቀሳቀሱ ፓርቲዎች ይህንን አጥብቀው በመውገዝ ትግራይና የፌደራል መንግስቱን የሚያስተሳስሩ ህጎችን ማስታውሰው ትችል ዝግጅታቸውን አቅርቧል። የሆነ ሆኖ በፕሬዝደንት ታደሰ ወረደ የተመሰረተው የጊዜ አስተዳድሮ ካቢኔ አካታችና አቃፊ ባለመሆኑ አንቀበለውም በጉልበት የመጣ ነው ሲሉም ሶስት የክልሉ ፓርቲዎች መግለጻቸውን የክልሉ የመገናኛ ብዙሀን ዘግበዋል። በእርግጥ በክልሉ መንግስት ቁጥጥር ስር ያሉ የመገናኛ ብዙሀን ራሱን የክልሉን መንግስት በኃይል የመጣ ነው የሚል ትችት እንዲተላለፍ የሚፈቅድ ነጻነት ያለበት የሀገሪቱ ብቸኛው ክልል የትግራይ ክልል መሆኑም ነው። የሆነ ሆኖ አረና ባይቶናና ውና ሰዓት በሰጡት የጋራ መግለጫም የቀድሞ የክልሉ ጊዜያዊ አስተዳደር የስልጣን ጊዜው ማብቃቱን ተከትሎ ወደ ስልጣን የመጣው አካል በጉልበት የመጣ ነው ብለን እናምናለን። በጄኔራሉ የተመሰረተው ካቢኔ አቃፊና አሳታፊ ያልሆንም የአንድ ቡድን ብቻ ተሳትፎ የታየበት ነው የሚል ክስ አቅርበዋል። የትግራይ ነጻነት ፓርቲ በክልሉ እንዲካሄድ በፕሬዚደንት ታደሰ ወረደ የተጠራውን ብሔራዊ እርቅ እንደማይቀበለውም ገልጿል። የትግራይ ህዝብ ወሳኝ የፖለቲካ ጥያቄዎች ምላሽ ባለማግኘታቸውና የፕሬቶሪያው ስምምነት ተግባራዊ ባለመሆኑም ስውር በሆነ መንገድ ጦርነቱ ቀጥሏልም ነው የሚለው። የአረና ትግራይ ፓርቲ ሊቀመንበር የሆኑት አምዶም ገብረስላሴ በበኩላቸው ከዚህ በፊት የተመሰረተው የጊዜያዊ አስተዳድሩ አቃፊ አልነበረም ሲሉ ገልጸው አሁን የተመሰረተው ጊዜያዊ አስተዳደር ደግሞ የአንድ ቡድን ብቻ ነው ሲሉን የከሰሱት፣ እያንዳንዱ የጊዜያዊ አስተዳድሩ ተግባር በጊዜያዊ ምክር ቤቱ ቀርቦ መጽደቅ አለበት ሲሉ የተናገሩት አቶ አምዶም ይህንን ግን በቸልታ አልፈውታል ሲሉ ሌትናንት ጀነራል ታደሰ ወረደን ተችተዋል። የባይቶኗ ምክትል ሊቀመንበር አቶ ዮሴፍ በረህ በበኩላቸውም ትግራይ በተበታተነችበት ሁኔታም የትግራይ ህዝብ ጥያቄ ምላሽ ባላገኘበት ወቅት የክልሉ ጊዜያዊ አንድነት አደጋ ላይ በወደቀበት በኬንዳ የተጠለሉ ተፈናቃዮች በረሃብ እያለቁ በሚገኙበት እነዚህን ጉዳዮች ማስተካከል የሚችል ጊዜያዊ አስተዳደር አቃፊ አድርገ የትግራይ ተወላጆችን አሰባስበ የማገገሚያ መንገድ ከመከተል ይልቅ የአንድ ቡድን መንግስት ነው የመሰረቱት ሲሉ የካቢኔውን ስብጥር ጠይቋል። በተጨማሪም የክልሉን ሀብት የመቆጣጠር አካሄድ እየተደረገ ነው ስለማለታቸውም ከትግራይ ቴሌቪዥን የተገኘው መረጃ ያሳያል። በቱርክ ተደጋጋሚ የመሬት መንቀጥቀጥ አደጋ ደረሰም። ትናንት በኃይለኛ የመሬት መንቀጥቀጥ የተመታችው ቱርክ ዛሬም ተደጋጋሚ መንቀጥቀጥ ኢስታንቡል ላይ እንዳጋጠማት ታውቋል። የዘርፉ ባለሙያዎችና ተመራማሪዎች አሁን በቀጣይነት እጅግ አደገኛ የመሬት መንቀጥቀጥ ሊከተል እንደሚችል አሳስቧል። የሀገሪቱ የአደጋ ጊዜ ተቋም ዛሬ ይፋ ባደረገው መረጃ መሰረት ኢስታንቡል ላይ በሬክተር ስኬል መለኪያ አራት ነጥብ ስድስት የተለካ ወደ ሶስት መቶ የሚሆኑ የመሬት መንቀጥቀጥ አደጋዎች ተከስተዋል። የትናንቱ ስድስት ነጥብ ሁለት የተመዘገበው የመሬት መንቀጥቀጥ ኢስታንቡል ከተማን ጨምሮ 236 ሰዎችን ለጉዳት ዳርጓል። አንዳንዶቹ የተጎዱት የመሬት መንቀጥቀጡ ባስከተለባቸው ፍርሃት ከህንፃዎች በመዝለል ነው። የከተማ ባለስልጣናት እስካሁን ኢስታንቡል ውስጥ የተደረመሰ ፎቅ ስለመኖሩ መረጃ አልደረሰንም ብሏል። እንዲያም ሆኖ የከተማ ልማት ሚኒስትሩ ሙራት ኩሩም እንደሚሉት ከሆነም በመሬት መንቀጥቀጡ ሊደርስ የሚችለውን አደጋ በመፍራት ከወዲሁ ከአስራ ሁለት ህንፃዎች ላይ ነዋሪዎች እንዲወጡ ተደርጓል። ወደ ቤታቸው መመለስ ያልቻሉና በጊዜያዊ መጠለያ ውስጥ ለሚገኙ ወገኖችም የቱርክ ቀይ ጨረቃ እርዳታ እያቀረበ መሆኑን ተናግሯል። የሥነ ምድር ተመራማሪዎች ለቱርክ የመገናኛ ብዙሀን እንደጠቆሙት ቀኑና ጊዜውን በግልጽ ለመናገር ቢያዳግትም በሬክተር ስኬል ሰባት ነጥብ አራት እስከ ሰባት ነጥብ ሰባት ሊደርስ የሚችል ኃይለኛ የመሬት መንቀጥቀጥ ሊከሰት እንደሚችል ግን ከወዲሁ ምልክቶች ታይተዋል። በዚህም ምክንያት በርካታ ኗሪዎች ወደ አገያና የባህር ዳርቻ አካባቢ ለመጓዝ ጥረት እያደረጉ ነው ተብሏል። ይህን ተከትሎ ደግሞ ከኢስታንቡል የሚነሱ የአየር በረራዎች በሙሉ ሞልተዋል። ሆቴሎችን በብዛት ተይዟል። ያጋያን የባህር ዳርቻ ከኢስታንቡል 575 ኪሎ ሜትር ርቀት ላይ የሚገኝ አካባቢም ነው። የተወደዳችሁ የኢትዮ ፎረም ቤተሰቦች ለዛሬ ያሉን መረጃዎች ይህን ይመስሉ ነበር። አበቃን ቸር